ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን ይህ የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር። ለዛሬም የተለያዩ ሀሳቦችን ወደ እናንተ ይዘን ቀርበናል። የካፊ ኢንስትራክተር ኢንስትራክተር ሽፈራው ሸቱ ፕሮግራሙን በዋና አዘጋጅነት ወደ እናንተ ይዘውላችሁ ቀርበዋል። ፕሮግራሙን እየመራው ከመለ ስቱዲዮ ባለሙያዎች ጋር አብሬ ቆይታን የማደርገው አዲስ ማመር ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብሯችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? እንዴት አሉ? እግዚአብሔር ይመስገን ደህና ነን። ሁሉ መልካም፣ ሁሉ መልካም። ሳምንቱ እንዴት አለፈ? ጥሩ ነው። ምንም አይልም። ያው ጨዋታችንን እያየን መቼም መልካም እንግዲህ የተለያዩ ጨዋታዎች በሚኖሩ ጊዜ ለእኛም ፕሮግራም ግብአት ነው ና እዛ ላይ የታዩ ነገሮችን መልሰን ወደ ወድ ተመልካቾቻችን እናደርሳለን። ጥያቄ ሊፈጥሩ የሚችሉ ነገሮችን ህጉስ እንዴት ያየዋል በሚል አንዱ የእግር ኳስ ዳኝነት ሚስጥር መሰናዷችን ይሄም ማድረግ ነው ና የተለያዩ ሀሳቦችን ማድረሳችንን አሁንም እንቀጥላለን። ለዛሬም የተለያዩ ሁለት ሀሳቦችን ይዘን ቀርበናል። ወደ መጀመሪያው እንለፍ እና እሱን ብንመለከት ጥሩ ነው የሚሆነው። እንግዲህ አንድ ጨዋታ ላይ ጓደኛው በትግል ላይ ሆኖ ለቡድን ጓደኛው ግብ ጠባቂ ግብ ይሰጣል፣ ኳሷን ያደርሳል። ያ ማለት ደግሞ ግብ ጠባቂው ኳሱን ተቀብሎ ይዟል። ታዲያ ይሄ ጥፋት የሚሆነው መቼ ነው? ወይ ደግሞ ትክክልስ የሚሆነው መቼ ነው ብለን እንመልከት። እንደተባለው ጓደኛው በትግል ላይ ነው፣ ነገር ግን ኳሱን ደግሞ የያዘው የራሱ ጓደኛ ግብ ጠባቂ ነው። ይሄ እንዴት ይታያል? በእግር ኳስ ህጉ ትክክል የሚሆነው መቼ ነው? ስህተት የሚሆነው መቼ ነው የሚለውን እናንሳ። አመሰግናለሁ። እንግዲህ ይሄ ብዙ ጊዜ የሚደረግ ነው። ይሄ ባክ ፓስ የምንለው ባክ ፓሲንግ ሲመጣ ምንድን ነው መንፈሱ ግብ ጠባቂ ኳስ በእጁ በዚህ በሜዳ ውስጥ በራሱ ግብ ክልል ውስጥ ማነው ፍጹም ቅጣት ክልል ውስጥ ኳስ ከያዘ ይዞ ይተኛል። በእጁ ደግሞ መያዝ ተጠቃሚ ነው። አስቦ የት ቦታ ላይ መወርወር እንዳለበት መስጠት እንዳለበት ይህን ጥቅም ይገኛል። አሁንም አሁንም ይሄ ነገር ከተደጋገመ የጨዋታውን ለዛ ያጠፋል፣ ሰዓትም አላግባብ እንዲባክን ከዛ ታስቦ ነው ይሄ ባክ ፓሲንግ የመጣው። ወደ ኋላ ኳስን ለግብ ጠባቂም ሲሰጥ ህግ አለ። ያ ህግ ተከትሎ ያልተሰጠ ኳስ ለግብ ጠባቂ የሚሰጥ ኳስ ህግ ወጥ ነው። ህጉ ይህንን ህግ አወጥቶለታል። ለዚህ ምን ማለት ነው? አስራ አንድ ቁጥር ኳሱን እየተጫወተ ነው። የዚህ የአንድ ቁጥር ጓደኛ ነው። ዘጠኝ ቁጥር መጣበት ሊነጥቀው ፈለገ። ትግል ላይ ናቸው እነሱ፣ ያው እንደምታውቂው ነው። ዘጠኝ ቁጥር አለ እንደገና፣ ሌላው ሰባት ቁጥርም አለ። ሰባት ቁጥርም መጥቷል እዚህ፣ እዚህ ውስጥ ናቸው። አሁን ይሄን ለመንጠቅ ነው። ይሄም ይታገለዋል፣ ይሄም ይታገለዋል። በዚህ መካከል እሱ ኳሱን ለማሻገር ወይም ለመንጠቅ በሚያደርገው መፍጨርጨር ከእግሩ ኳሱ ወደ ግብ ጠባቂው ትመጣለች። በምትመጣ ሰዓት ይቺ ኳስ መጣች ብለን ስንል መነሻዋ ማን ነው? አስራ አንድ ቁጥር ነው። አስራ አንድ ቁጥር ኳሱን ስለመታ ግብ ጠባቂው ያዘው። ለምን? እዚህም አጥቂዎች አሉ፣ እዚህም ሌሎች ተጫዋቾች አጥቂዎች አሉ። እንደዚህ በኦፍሳይድ ያልሆኑ ግን አቋቋማቸውን እንዲሆናሉ ስለዚህ ግብ ጠባቂው ይህን ኳስ ያዘው። ለምን አጠገቡ አስራ አንድ ቁጥር አለ ሊያገባው ነው። አለበለዚያ ይህን ነው አሁን የምንፈታው፣ ይህ አስራ አንድ ቁጥር ይህን ኳስ የሰጠው ባክፓስ በሚለው ነው ወይ፣ ወደኋላ ኳሱን በመስጠት ፊቱንም ዞሮ ይሁን ሳይዞር ኳሱን ለግብ ጠባቂው ሆን ብሎ ሰጥቶታል ወይ የሚል ነው። ያታግላል፣ ብዙ ጊዜም አጨቃጭቋል በሜዳ ላይ ዳኞች ይሄን ማስተዋል አለባቸው፣ መገመት አለባቸው። ነው ምን ያርግ ይሄ ልጅ አይተውላቸውም። ለሁለት ነው የያዙት። ለሁለት ማለት ምንድን ነው? ያም ኳሱን ይጫወታል፣ ይሄም ኳሱን ይጫወታል፣ ይገፋፋሉ። እሱም ኳሱን አላስነጥቅም ብሎ ይታገላል። በሚታገልበት ጊዜ ኳሷ እሱ ወደ ግብ ጠባቂው ትሄድ አትሄድ አይደለም። አሁን መንፈሱ ኳሱን ለመመለስ ነው፣ ግን ይሄ ኳስ መጣ ወደዚህ እዚህ ሲመጣ ግብ ጠባቂ የያዘው ሆን ብሎን የያዘው ተብሎ ግብ ጠባቂው ይቀጣል ወይ ነው። ምክንያቱም የሚይዝ ከሆነ ሁለተኛ ቅጣት ምት ነው የሚቀጣው። ከገጠገጠ ተጋጣሚው የሚመጣውን ኳስ ከያዘ በሁለተኛ ቅጣት ምት ይቀጣል። ይሄን ያስቀጣዋል። ዳኞች ምንድን ነው የሚገነዘቡት? እዚ ጋ ነው ጨዋታውን ለመጫወት ለመታገል የግድ የሰውነት ግፍፊም ስላለ ንክኪም ስላለ መጓተትም ስላለ፣ በዚህ መሀል ከግር አምልጣ ወደ ግብ ጠባቂ ብትሄድ ግብ ጠባቂያችን ኳስ ቢይዝ ከጓደኛ ነው ያገኘው ተብሎ ሊቀጣ ይገባል ወይ ነው። ይህን የሚቀጡ ዳኞች ካሉ ትክክል አይደሉም። ሕጉም ይሄን አይፈቅድም ምክንያቱም ሆን ተብሎ የተሰጠውን ኳስ ነው እንጂ ባክፓስ ነው ወይም ደግሞ ወደኋላ ለግብ ጠባቂ ተሰጥቷል ተብሎ የሚያስቀጣው በእንዲህ አይ ለመትግል ጊዜ አይቻልም። አያስቀጣም። እሱ እንደ ኢንስትራክተር ሆን ብሎች ቢሰጠው የቡድኑ አካል አደለው የግብ ጠባቂው። ግብ ጠባቂውን ኳስ ማቀበል እንዴት እንደ ጥፋት ሊቆጠር ይችላል? ሆን ተብሎ እንኳን ቢያቀብል ሆን ብሎማ ካቀበለ በእጁ ሳይሆን በእግሩ መጫወት ይችላል። እሱ ላይ ችግር የለም እኮ። ረኒ ሰዎች ይዘውኛል ሊያመልጡ ነው፣ እኔ ከነጠቁኝ ብሎ ይህን ኳስ ያዝ ብሎ ሊሰጠው ይችላል። ያዝ ኢኔሰንስ እኛ በእኛ ሀገራችን መያዝ የምንለው በእጅ ነው። ይሄ ነው። ኳሱን ኮንትሮል አድርጎ በግሩፕ ልጨዋት ይችላል። በእጁ ነው፣ በእጁ ነው። ለምን ሀገራችን ላይ አሁን የእኛ ኮሜንታተሮችም ስታይ ያዘ፣ ይዟል፣ ይዟል፣ ገሌ ያዘ፣ ገሌ ያዘ ነው ሁልጊዜ። ያዘ ማለት እንግዲህ በእጅ እንቅ እያደረገ የያዘ እንደ እጅ ኳስ ሊሆን አይችልም። ያዘ በግሩም ነው። ያዘ ፖሰስ አድርጓል፣ ይዞታል። በራሱ በራሱ ቁጥጥር ሥር አድርጎታል ነው ያዘ የምንለው። በራሱ ቁጥጥር ሥር አድርጎታል። በምን መልክ በእጅ ወይስ በግር? ይሄ ይፈተሻል። ይሄ ልጅ በግር ነው የተቆጣጠረው፣ ስለዚህ ያስቀ በእጅ ግን ከሆነ በፊት ለፊት የመጣውን ኳስ ነው እናያዘው ይቀጣል ማለት ነው። ይሄ ነው እንግዲህ፣ ከዚህ አንፃር ነው እነዚህን የምናያቸው ግብ ጠባቂ ከኋላ የመጣውን ኳስ አይዝም ብለን ስንል ከጓደኛ የመጣውን ኳስ አንይዝም ብለን ስንል መቼ ሊይዝስ የሚችለው መቼ ነው መቼ የሚለውን ነገር ለማረጋገጥ የተሰጠ ነው። ጥያቄዎች ላይ እንግዲህ እንዳቀረብሽው ለማለት ነው። ሌላ የሚወልዱ ጥያቄዎች አሉ እሱ ላይ ያው እንግዲህ እንደተባለው የዚህ እንትን ጥያቄ ግልጽ የሆነ ይመስለኛል። ምክንያቱም በትግል ላይ ሆኖ ለቡድን ጓደኛው ግብ ጠባቂ በደረሰ ሰዓት ግብ ጠባቂ ኳሱን ተቀብሎ ይዟልና ልክ የሚሆነው መቼ ነው፣ ወይስ ደግሞ ስተት የሚሆነው መቼ ነው የሚለውን እሱ ነው። በቃ አሁን ዋናው ነገር ምንድን ነው? ይሄ የመጣው ብዙ ጊዜ ለምሳሌ አንዳንድ ግብ ጠባቂዎችም እዚህ በትግል ላይ እያለ ሄደው በእጃቸውም ይዟሉ በጃቸው ይዞ አሉ በጃቸው ይዙት፣ እዚሁ ከፍጹም ቅጣት ክልል ውጭ ከሆነ ያው በእጁንም በአንደኛ ቅጣት ምት ይቀጣሉ። እሱ እዚህ ውስጥ ደግሞ በትግል ላይ እያለ ከሆነ ግድ ነው፣ ፍን አድርጎ ይይዛል። ያኔ ለምን ያስክ የሚለው የለም፣ ለማዳን ስለሆነ። ይሄኛው ግን የተለየ ነው። የተለየ የሚያደርገው ብቻውና ዋንቀ ያዙት፣ ከእጁ ከእግሯ አምልጧል። ያመለጠ ኳስ ወደ ፔናልቲ ኤሪያው ገብቷል። ግብ ጠባቂው ይዞታል። ንቅንቅ ጊዜ ነው ማለት ነው። በራሱም ላይ ሊያስቆጠር የሚችልበት አጋጣሚ ሚኮ ሊፈጠርይልያመልጠውና ይገባል ስለዚህ ይህን ለጥፋት ማየት አያስፈልግም ለማለት ነው። ጥሩ ኢንስትራክተር፣ ከዚህ ጋር እየይዘን ግብ ጠባቂዎችን ካነሳ ን አይቀር አንድ ሀሳብ እናንሳ። ግብ ጠባቂ አጠገቡ ካለው የቡድን ጓደኛው ጋር ቦታ ሊቀያየር ይችላሉ ወይ? እንደ ጥያቄ ነው። ከሆነስ ደግሞ መቀየር ከተቻለ መቼና በምን አይነት ሁኔታ የሚለውን እናንሳ። በመሰረቱ ግብ ጠባቂዎች ከቡድን ጓደኛቸው ጋር ሊቀያየሩ ይችላሉ ቦታ። አንድ ነገር ግን ማሟላት ያለባቸው፣ ዳኛውን ማሳወቅ አለባቸው። ዳኛውን አሳውቀው ቦታ መቀያየር ይችላሉ። አዎ፣ እዛ ላይ ነው አሁን ችግሩ፣ መቼ ነው የሚያሳውቁት? ለምሳሌ ኳስ ወደ መልሱ በጎን መስመር ወጥታለች፣ ልትመለስ ከመመለሷ በፊት ለዳኛው ሪፖርት አድርጎ እኔ እኔ ይላል። ሁለት ቁጥር እኔ መጫወት ነው ማን ነው ግብ ጠባቂ ሆናለሁ፣ ይህ አንድ ቁጥር ደግሞ ተጫዋች ሊሆን ይፈልጋል ብለው ሁለቱም ተስማምተው ሊነግሩት ይገባል ለዳኛው። ይሄ ሕጋዊ ነው፣ ይቻላል። አሁን ችግር የሚሆነው ጨዋታው ተጀምሯል፣ እየተጫወቱ ናቸው። እዚህ ጋር ግን አንድ ቁጥር ትንሽ እጁ ላይ እምቢ አለው፣ ጣቱም ላይ ሊሆን ይችላል፣ ክሩም ላይ እምቢ ብሎታል እና እንደ ኳስ ድንገት ቢመጣ ጉድ ልሰራ ነው፣ ሊይዘውም አልቻልኩም ብሎ ሁለት ቁጥሩን ይጠራውና ና ግባ እንጫወታለሁ ይለዋል። ለዳኛው አልተነገረም። ይሄ ዞር ብሎ ሲያይ ግብ ጠባቂው እዚህ ነው፣ ይሄኛው ደግሞ እዚህ እንትን የሆነው አሁን ልብስ መለዋወጥ ይባላል። ልብስ ነው እንደዛ የሚያደርገው እንጂ ይቻላል። እንደዚህ ሆነው መጫወት ይችላሉ እኮ ችግር የለም። ይሄ ግብ ጠባቂ ነኝ ካለ ይበል፣ ግን እዚህ ውስጥ በእጁ ከያዘ ፔናልቲ ነው። ምክንያቱም ግብጠባቂን ልዩ የሚያደርገው በሚለብሰው ልብስ ነው። ይሄ ጥቁር ለብሶ እዚህ ውስጥ ነው እየተጫወተ ያለው። አዎ። ስለዚህ ይሄኛው ግን እዚህ ሆኖ ግብ ጠባቂ ነኝ ከእሱ ጋር ተለዋውጬ ነው ሊል አይችልም። በዚህ አይደንም ፍጹም ቅጣት ምት ይሰጥበታል። እዚህ ኳሱን በእጁ ብይዝ ምንድን ነው የሚያደርገው? ይወጣል፣ ለዳኛው ነግሮ ልብሱን ቀይሮ ሊገባና ሊጫወት ይችላል። እዛው የአሁኑ አይነት ነገር ሆኖ ግን ቀይ ልብሳቸውን እርስ በርስ ቢቀያየሩ አሁን ሌላው ይህም አንድ ቁጥሩን አውጡ ለዚህ ሰጥቶታል። ይሄ ደግሞ የዚህ አንድ ቁጥር ልብስ ለብሶ እዚህ ግብ ጠባቂ ይሆናል። የዚህ ሁለት ቁጥር ለብሶ መልካቸውን አይቷል። እሱ ዳኛው ያውቃል። ይሄንን ለሌሎችም ካፒቴኖች ቡድኖች ይ እናዚህ ምናምን ሊሉ ይችላሉ። ይሄ ሁኔታ ከስተከስቶ ካየ ግን ምንም አይልም። አሁን ጨዋታው እየተካሄደ ከሆነ ለምን ግብ ጠባቂ አለዚህ ችግር የለም ጨዋታውም ቀጥሏል። ምንድን ነው ስህተት የተደረገው ማለት ነው ለዳኛው ያለ መንገር ነው በዳኛው ባነመን ነገሩ ምክንያት ጨዋታውን ማቋረጥ የለበትም። ባየ ጊዜ ነው ተሻሽሎ የመጣ ነው። እኛ ድሮ እናቋርጥ ነበር። እኔን ሳታገዝ ሳትነግረኝ ለምንገባ እንል ነበር። አሁን ግን እየተሻሻሉ ከመጡት ህጎች አንዱ ተዋቸው ጨዋቱ። ቲሙ ግብ ጠባቂ አለው የነበረው ግን ለአንተ ሳይነግር ተጫዋች ሆኗል። ያኛውን ለአንተ ሳይነግር ግብ ጠባቂ ሆኗል። ይህ ስህተት የአስተዳደር ስህተት ነው የሰሩት። አስተዳደራዊ ስህተት ነው። ይሄ ማለት ማስረዳት የሚገባቸውን አለማረግ ነው፣ ጥሰት ነው የሚባለው እና ስለዚህ ለዚህ ስትል ጨዋታውን አታቋርጠው። ኳስ ከጨዋታ ውጭ ስትሆን ቅጣት ምት አይሰጥም፣ ጨዋታው ይቀጥላል። የጠፋ ነገር ቴክኒክ የለም። አሁንም ጥሰት ነው፣ የሕግ ጥሰት ነው። ኳሷ ወደ ውጭ ስትወጣ ግን ጨዋታውን ታቆሚና ሁለቱንም ትጠሪያል በፈገዛ ፈቃዳችሁ ነው የተለዋወጣችሁት፣ ማሳወቅ ነበረባችሁ ብሎ ቢጫ ካርድ ይሰጣቸዋል። በቃ አስተዳደራዊ እንትኑ ይሄ ነው። ስለዚህ ነው እንጂ ሁሌ ተጫዋችና እናንተን ይቀያየሩ ነበር። ከዚህ ውስጥ እንዳጋጣሚ አንዱ ቀድሞ ቢጫ ካርድ ያየ ከሆነ በቀይ ካርድ ይወጣል እና ይጎዳቸዋል። ስለዚህ አስቀድሞ አስተዳደራዊ የሆኑትን አፈጻጸም መመሪያዎች ተግባራዊ ማድረግ አለባቸው ተጫዋቾች፣ እንጂ እሱን እስከ አረጉ ጊዜ ድረስ ተቀያይረው መጫዋት ይችላሉ ማለት ነው። ጥሩ ኢንስትራክተር። እንግዲህ ውድ ተመልካቾቻችን የተለያዩ ሀሳቦችን ይዘን ወደ እነርሱ እንደቀረብን እንግዲህ እርስዎም ደግሞ የተለያዩ ሀሳቦችን እያነሱ ከኛ ጋር ጥሩ ቆይታ እንዳደረግን ተመልክተዋል። ምናልባት ቀረ የሚሉት ሀሳብ ወይም ደግሞ መነሳት አለበት ብለው የሚያስቡት ነገር ካለ በዛሬው መሰናዷችን ላይ እድሉን ልስጥዎትና ፕሮግራማችንን እንቋጨው። አዎ እንግዲህ አንድ ነገር ማስታወስ የምፈልገው ምንጊዜም የጥሰትና ቴክኒክ ላይ የሚምታቱ ነገሮች ስላሉ ነው ለምሳሌ ኳሱን በእግሩ መጫወት አይችልም በባዶ እግሩ መጫወት አይችልም ይላል ህጉ ለምንድን ነው ፓርቲኩላርሊ ጫማ የዋለቀውን ሰው ተጫዋች ሳይሆን እንደ ህግ አንድ ተጫዋች በራሱ ላይ በተጋጣሚው እና በጓደኛው ላይ አደጋ የሚያደርስ በተጋጣሚው ላይ በጓደኛውና በራሱ ላይ አደጋ የሚያደርስ ነገር ሊያደርግ አይችልም። ሜዳ ውስጥ ከተባለ አንዱ ጫማውን ማውለቅ ነው። በራሱ ላይ ነው አደጋ የሚያደርሰው። አጥንቶቹ የደቀቁ ናቸው። ይሄንን በጡት ባለው ጫማ መርገጥ ማለት በቃ ማድቀቅ ነው። በራሱ ላይ ነው፣ የራስ ጥፋት ነው። ነው እንግዲህ ዝም ብለ ስታዩ አታርግ የተባለውን ስለ አረገ ነው ኦፍኮርስ ባዶ እግሩ መሆኑን እያወቀ ሄዶ፣ ያኛው ደግሞ ጥፋት በማድረጉ እሱም የራሱን ጥፋት ይቀበላል። እሚያስወጣ ደረጃ ድረስ ሊወጣ ይችላል። ይሄኛውም ደግሞ የራሱ ቅጣት አለው። አታርግ የተባለውን ነገር ስላረገ ነው። ሕጉ ታዲያ እንደዛም ብሎ ፈቅዶ እንደዛም አድርጎ ፈቅዶ፣ ግን ይህ አራት ቁጥር ጫማ ወለቀ። እዚህ መካከል ላይ ኳስ ከወደዚህ እና ይሄ ኳስ እንትን እዚህ በነበረ ትግል ሰባት ቁጥር ቀዮቹን ነው የምንጠቀመው። ቀዮቹን ነው የምንጠቀመውና እና ሰባት ቁጥር ጫማ ወለቀ። ወለቀና ወደ ኳሱ መሄድን መረጠ። ወዲያው አላቆመውም። ስለዚህ ወዲያው ዳኛው ምንም አላለም። እያየው ነው። በዛው ነው አደጋ በማያደርስበት ሁኔታ ነው። ገፋ አረገና፣ በባዶ እግሩ ነው እዚሁ ላይ እንዳለ እነኚህ እዚህ ያሉ ተጫዋቾቹ ኳሱን መታው፣ ግብ ገባ። በባዶ እግሩ ስለሆነ የመታውና ያገባው ግቡ አይጸና ማለት አይችልም። አንድ ቁጥር፣ ይህን ህጉ ፈቅዷል። በጨዋታ ላይ በሚፈጠሩ ድንገተኛ ሁኔታዎች ጫማው የወለቀበትን ተጫዋች ወዲያውኑ ፈጥኖ በዛው በባዶ እግሩ ኳሱን የሚጫወትበት ከሆነ ፍቀዱለት። ስሜት ነው። ያ ግን አንድ ደቂቃ ውለድ የሚቆይ አይደለም። ተወሰነ ቀድሞ ይሄን ኳስ ከመታው በኋላ እኮ እሱ ግብ እስኪገባ ድረስ እግሩ መሬት ላይ ነው። ሌላ ተጫዋች መጥቶ ሊረግጠውም ይችላል። ስለዚህ የዚህ ግብ መግባትና አለመግባት የሚወሰነው ቅድም ጫማውን በዋለቀው ተጫዋች ላይ ስለሆነ ተውት። ይህ ኳስ ሲመታ ጫማው ቢወልቅ ይሂድና ውጤቱን ተመልከቱለት ነው እና ግቡ ይጸናል ሁልጊዜም አይደለም ይሄ የህግ ጥሰቱ ግን ልጁ በወለቀው ጫማ ጫማውን ሳያደርግ አሁንም ጨዋታውን ልቀጥል ካለ ግን አይችልም ነው አንዴ ወልቆበታል ቶሎ ነው መታረም ያለበት በዛው ላይ ሆኖ ግን ሁለት ሶስት አራት እርምጃ ይሄዳለሁ ማለት ግን አይችልም ወዲያው ጨዋታውን ያቆመዋል በህግ ጥሰት ልጁ እርምጃ ይወሰድበታል ውጣና ትጥቅህን አዘጋጅተህና ይባላል። ደግሞ እንደዚህ ይችን ነገር ለምን የሕግ ጥሰት ካልን ይችኛዋንም ብቻም አይደለም የዚህም ጉዳይ አላት ለማለት ነው። አብሮ እንደ ምሳሌ ነው። ጥሩ ኢንስትራክተር፣ የዛሬን መሰናዷችንን እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰናባበት። ውድ ውድ ተመልካቾቻችን ጥሩ ቆይታ እንዳደረጋችሁ ባለሙሉ ተስፋ ነን። የዛሬ መሰናዷችንን እዚህ ላይ አበቃን። የፕሮግራሙ ዋና አዘጋጅ የካፊ ኢንስትራክተር፣ ኢንስትራክተር ሽፈራ ሸቱ ከእኛ ጋር ጥሩ ቆይታን አደረጉ። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር አብሬ ቆይታ ያደረግኩት አዲስ ማመር ነበርኩ። እስከ ፕሮግራማችን ማብቂያ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እስከ ሳምንት ቸርቆዩልን